አባትሽ ከብስጭት እንዲርቁ ደጋግሜ ነግሬያቸው ነበር። አሁንም ቶሎ መረጋጋት ካልቻሉ ሁኔታው የባሰ ከፍ ሊል ይችላል። ሰላም አሌይኩም ወረሐመቱላሂ ወበረካቱ። ካሊድ ታረቀ ነኝ የፊልምና የማስታወቂያ ባለሙያ እንደዚሁም የዘቡራ ፊልም ፕሮዳክሽን ሲኦ ወይም መስራችና ባለቤት ነኝ። ከካሜራ ጀርባ ዳይሬክተር ኢስማኤል አብዱላ አለ። በሲኒማቶግራፈሩ በኩል ደግሞ መሐመድ አብዱራህማን አብሮን ቆይታ ያደርጋል ማለት ነው። በዛሬ የፊልም ሪቪው መሰናዱ አንድ ሀገረኛ ፊልም እና ከሀገር ውጭ ወጣ ብለን ደግሞ አንድ ፊልም ኢስላሚክ ፊልሞችን እናያለን ማለት ነው። ወደ እኛ ሀገሩ ስመለስ መሀመድ አወል ሳላህ አላህ መልካም ስራውን ይውደድለትና በብዙ ስራዎቹ ታቁታላችሁና በፊልም ላይ ተሳትፎ ነበርና የእሱ ፊልም ሄድ መለስ ያለን እንቃኛለን ማለት ነው። ከዛ ባሻገር ደግሞ ወደ ቱርክ እና ቀናና ኤርጣጉልን ብዙዎቻችሁ አይታችሁታል። ስለሱም ሙቪ አንዳንድ ጋሳሳዎችን አረግላችኋለሁ ማለት ነው። አብራችሁ ይቆዩ። ባትሽ ከብስጭት እንዲረቁ ደጋግሜ ነግሬያቸው ነበር። አሁንም ቶሎ መረጋጋት ካልቻሉ ሁኔታው የባሰ ከፍ ሊል ይችላል። ሶ አጠገባቸው ሆነች ተከታታያቸው። እንሻአላ በኋላ ብቅ ብዬ ተጨማሪ ቼካፕ አድርጋለሁ። ካልሆነ ግን ወደ ውጭ ሄደው እንዲታከሙ ሁኔታዎችን ማመቻቸት ይኖርብናል። አብሽሪ እንሻላ አፍያቸው ይመለሳል። ያው እንግዲህ በመጀመሪያ ምንዳስሰው ፊልም ሶብር የተሰኘ ፊልም ይሆናል። እዚህ ፊልም ላይ በአክቲንግ መሐመድ አወል ሳላህ ሁሴን ከድር አብራር አብዶ እንደዚሁም አህድ ግርማና ሌሎች ተሳትፎበታል ማለት ነው። ፊልሙ አንድ ሰዓት ከ20 ደቂቃ ያህል እስክሪን ላይ ይቆያል። የዚህ ፊልም ደራሲና ዳይሬክተር አቡ ለይላ የተባለ ወንድም ነው። ቆንጆ ምስል ደግሞ ያሳየ ነው ወይም ደግሞ ሲኒማቶግራፈር ሆኖ ይሰራለን ዳንኤል ግርማ ይባላል ማጀቢያ ያሽደውን ወይ ደግሞ የፊልም ስኮሩን ደግሞ መሀመድ አወል ሳላህ ቆንጆ አርጎ ተጫውሷል ማለት ነው። ይህም ፊልም ፕሮዲውስ ያደረገው ጁላይ ቢብ ኢንተርቴንመንት ሲሆን ስራው ሞይ የተሰራው ደግሞ በዛው ጁላይ ቢብ ኢንተርቴንመንት ነው። ስራው ወደ ኦዲየንስ የቀረበውም ደግሞ በዛው ጁላይ ቢብ በተሰኘው ኢንተርቴንመንት ነው ማለት ነው። ይህ ፊልም እንደነገርኳችሁ አንድ ሰዓት ከሃደ ያህል ስክሪን ላይ ይቆያል እንደ ርዕሱ ሶብር ላይ ወይም ደግሞ ትግስት ላይ በጥልቀት ዲፕ ገብቶ የሚያሳየን ነገር አለ። የሚያውጠነጥ ነው። በመስጅድ ኮሚቴዎች ዙሪያ ወይም ደግሞ ኢስላሚክ ነገራቶችን ለሚመሩ አካላት መልእክት ያለው ፊልም ነው። መጅሊስ ምን በለው ሌላ ተቋማትም ቢመለከቱት ብዬ እንደው ሪኮመንድ ማድረገው ስራ ነው። እዚህ ስራ ላይ ለቲሞች መርከዝ ግንባታ በሚል የተሰበሰበውን ገንዘብ ለመዝረፍ ከመስጊድ ቃዲዎች ሳይቀሩ እንደዚሁም ዋና ገጸ ባህሪው ኮሚቴው ሆኖ ነው የሚተውን። የመስጊድ ኮሚቴ ከሚስቱ ጭምር ለመዝረፍ ወይም ያን ገንዘብ ወደ ራስ ኪሳቸው ለማስገባት የሚሄዱበትን መንገድ ያሳይናል። ይሄ ዋና ገጸ ባህሪ ግን አይ ነው ብሎ ከእነሱ ተገሉ ደግሞ የሚደርስበትን ውጣ ውረድ የሚያስቃኝ በጣም በተለይ አሁን ላይ ሊታይ የሚገባ በተለይ ይሄ እስላሚክ ተቋማት ላይ የሚሰሩ እህት ወንድሞች ልብ ብላችሁ እንድታዩት ሪኮመንድ ማድረገው ፊልም ነው ማለት ነው። ፊልሙም ደግሞ መታሰቢያ ነው የተሰራው ለህቅ ለቁሙ እና በዙ መታሰሩ እህት ወንድሞች እንዲሆን ተብሎ የተሰራ ስራ ነው ማለት ነው። ይህ ፊልም ያው ስለ ሶብር በደንብ ያስቃኘናል። አላህ በእኛ ህይወት ውስጥ ባልጠበቅ ነው መንገድ ሰርፕራይዝ እንዴት እንደሚያደርገን የሚያሳይ ፊልም ነው። ካራክተሩ ግንባሩ ከመሬት ጋር ወይም ደግሞ ስጁድ ባደረገ በሰገደ ቁጥር አላህ በሆነ መንገድ ከፍ ሲያደርገው፣ ተያዥ ካልነበረበት ስራ ውስጥ እንዴት አላህ ደግሞ ባላሰበው መንገድ ተያዥ ሊሆንለት እንደቻለ ሚያሳይ ቆንጆ። ይሄ ሁሉ ጠረዱ ውስጥ የገባው ካራክተራችን ለሀቅ ብሎ ነው ማለት ነው። ከዛ ባሻገር ለዱንያ ብለው የዲን ቦታቸውን አሳልፈው ስለሚሰጡ ስለሚሸጡ ሰዎች በጥልቀት የሚያስቀኝ ስራ ስለሆነ አሁን ወቅቱ ነው ብዬ አምናለሁ እና ፕሊስ ይህን ስራ እዩት። እንዲያዩት የምትፈልጉ ሰዎች ካሉም ደግሞ ሪኮመንድ አድርጓችሁ ይህ ፊልም አሁን ላይ በዘቡራ ፊልም ፕሮዳክሽን የቴሌግራም ቻናል ላይ ተቀምጦላችኋል፣ ታገኙታላችሁ ማለት ነው። እናንተ አላህን ጌታዬን እንድክድ ትጠይቁኛላችሁ አላህን ማን ካዳለ እኛ ያልንህ ጨርሰን እንብላው ሳይሆን የድርሻችን የልፋታችንን ያህል እንውሰድን ያለው ስማል ደሞም እኮ ራስን መካ ደሞም እኮ ኢባዳ ነው አይደለም እንዴ ልጆችህን ቤትህን ሚስትህን ማስደሰቱ ሰደቃ አይደለም እንዴ? ገንዘብ ውስጥ ቢሆን ኬት ይመጣል? ከመሬት ይበቅላል እንዴ? ኡስማን፣ አላህ ሰበብ አድርጎ የሰጠህ ገንዘብ አትክፈው፣ ተው፣ አላህን አታስቆጣው ነገር ያለ። በሁለተኛነት የማነሳው ደግሞ ኤርጣጉል የተሰኘውን ሙቪ ይሆናል ማለት ነው። ይህ ታሪካዊ ፊልም ስለ ቱርኮች ወይም ስለ እስልምና ትንሳኤ ብቻ የሚያነሳ ሳይሆን ስለ ፍቅር ወይም ደግሞ ፍቅርን ስለ መስጠት፣ ስለ ንግድ፣ ስለ ኢኮኖሚ፣ ስለ ፖለቲካ፣ ስለ ጀግንነት፣ ስለ ሚስጥራዊነት፣ ስለ ኃያልነት፣ ስለ ጠንካራና ቁርጠኝነት በስፋት የሚዳስስ ሙቪ ነው። በውስጡ በጣም ብዙ ቁም ነገሮችን የያዘ ድንቅ ፊልም ነው ማለት እችላለሁ። ብዙዎቻችሁ እንደተመለከታችሁትም ደግሞ ተስፋ አድርጋለሁ። እዚህ ስክሪን ላይ ማላመጠው ያው ከኮፒራይት ጋር በተያያዘ ምክንያት ነው ማለት ነው። እዚህ ፊልም ላይ በዳይሬክቲንግነት ወይም ደግሞ ይህ ፊልም እኛ ጋር እንዲደርስ ትልቁን አስተዋጽኦ ያደረግን ያው ዳይሬክተሩ ይሆኑ እና በዳይሬክቲንግ ላይ የተሳተፈው መቲን ጉና እየተባለ ግለሰብ ነው። የዚህ ፊልም ዣንሩ ወይም ደግሞ ዘውጉ ሂስቶሪካል ነው። ከዛ አድቬንቸር አለው መሀል ላይ ታይም ላይ አክሽን ይሆናል። ከዛ ደግሞ ኢስላሚክ ሆኖ በአራት ዘውጎች ውስጥ እየተሽከረከረ የሚሄድ ቆንጆ ስራ ነው ማለት ነው። የዚህ ፊልም ኮምፖዘሮች ዘነፕ ወይም ደግሞ ዘይነፕ አልሲያና አልፋይ ጎልተከን ይሰኛሉ ማለት ነው። ይህ ፊልም ቤዝድ ኦን ትሩ ስቶሪ ነው ወይም ደግሞ በእውነተኛ ታሪክ ላይ የተመሰረተ ፊልም ነው ማለት ነው። የዚህ ፊልም መነሻ ካንትሪው ያው ቱርኪ ነች። ኦሪጂናል ላንጉጅ ወይም ደግሞ የተሰራበት ቋንቋ ወይም ኦሪጂናል ቋንቋው ቱርኪሽ ነው ማለት ነው። ይህ ፊልም አምስት ሲዝኖች ያሉት ፊልም ነው። በኤፕሶድ ስንከፍለው ደግሞ ኔትፍሊክስ 448 አካባቢ ክፍሎች ነበሩት። በኦን ፒቲቪ ሆም ደግሞ 470 ኤፒሶዶች፣ ሊስቶፍ ኤፒሶዶች ነበሩት ማለት ነው ይህ ስለ ፕሮዳክሽን ስናወራ ደግሞ ኤክስኪዩቲቭ ፕሮዲሰር እዛው ከማል ጥቅም የተባለ ሰው ይሆናል ማለት ነው። ፕሮዳክሽን ሎኬሽኑ ሪቫ ኢስታንቡልና ቱርኪን አካሏል ማለት ነው። ራኒንግ ታይሙ የፊልም ቆይታ ወይም ደግሞ ስክሪን ላይ ሲሄድ የነበረው በኔትፍሊክስ ከ42 እስከ 44 ደቂቃ ነበር። በፒቲቪ ሆም ላይ ደግሞ ከ45 እስከ 44 ሚኒቶች ስክሪን ላይ ይህ ቆይቷል ማለት ነው። የዚህ ፊልም ፕሮዳክሽን ካምፓኒው ይህን ፊልም ሰርቶ ለተመልካች ያበቃልን ተቅደን ፊልም የተሰኘ ካምፓኒ ነው ማለት ነው። ያው በኔትወርኩ ቲያርቲ ብለን የምንጠራው ካምፓኒ ማለት ነው። ይህ ፊልም ሪሊዝ የተደረገው በፈረንጆቹ አቆጣጠር ዲሴምበር 2014 እስከ ሜይ 2019 ድረስ ሪሊዝ ተደርጓል ማለት ነው። ይህን ፊልም እንድታዩት ሁላችንም ያላያችሁት ትኖራላችሁና እንድታዩት አደራላለሁ። እስልምና ላይም ከእስልምና መት ውጭ ያሉ እህት ወንድሞች እያዩት ወይም ደግሞ አሁን መጌ የተመለከቱት የሚገኝ ምርጥ ስራ ነው። እዩት። እዛ ላይ በጣም የምትማሩበት ነገር ቢኖር ለብዙቻችሁ ሪኮመንድ ማድረገው ቱርክኛ ቋንቋን በደንብ ስለሚወሳበት ለመማር ይጠቅማችኋል ብዬ አስባለሁ። ፊልሙን የምታገኙበት መንገድ ሌላ ጊዜ ወይም በቴሌግራም ቻናችን ላይ ሪኮመንድ ለማድረግ እንሞክራለን ማለት ነው። የዛሬ መሰናዷችን ይህን ይመስል ነበር። በቀጣይ ሌላ ኢስላሚክ ምላቸውን ፊልሞች ሪኮመንድ አደረጋቸዋለሁ። ለነበረን ቆይታ እጅግ በጣም አርግ አመሰግናለሁ። ካሜራ ጀሮ የነበሩት መሐመድ አብዱራህማንን በሲኒማቶግራፈር ዳይሬክተር እስሜል አብዱላሂን በጣም አድርጌ አመሰግናለሁ ማለት ነው። አዳዲስ ስራዎች ይደርሷችኋል። ፔጃችንን ሰብስክራይብ፣ ላይክ እና ሼር አጅጉ አመሰግናለሁ። ድጋሜ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዘቡራ ፊልም ፕሮዳክሽን